እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን እድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ቢያንስ ወንዞች አሉት። ከዲቫስቴሽን ውጭ ለልማት ብሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳ ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻ ውስጥ ሲገለጽ እንደሰማሁት፣ ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈለግከውን ብትሰራ ጠራርጎት ነው የሚሄደው ሰው እንደዚህ አይነቱ ኢንፍራስትራክቸሮች እንኳን ለመስራት የማያስችል ተፈጥሮ እዳም የሚሆንበት ሁኔታ ወደ ሀብት እንዴት እንቀይሯለን የሚለው ነገር የምታስብ መቻል አለበት። መሬቱ እያለ ህዝቡ እያለ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመድሀየት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። በታሪክ በዛ ደረጃ ነው መረዳት መቻል ያለብን። ሶ እዚህ ያለውን ሀብት ተጠቅመን ህዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍትኔት ወጥቶ እጅ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው፣ ከምንም ነገር በላይ ግን ይሄን አካባቢ ሁሉም ነገር ባሟላ መልኩ ፉሊ ትራንስፎርም ማድረግ የሚያስችለውን አቅም መፍጠር እንችላለን የሚል ነው። ፈለግንም አልፈለግንም ያለፉት ፌሌሮች ምንድን ናቸው ብለን በደንብ ስቶካ ወስደን፣ ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስ ደሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ፣ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል፣ የሚል እምነት አለኝ።